እያያቸው ያላችሁት ሀያ ሰላሳ ነው። በሀያ ሰላሳ ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬ ደግሞ ልናነሳ ወይም ልናወራበት ያሰብነው ነው ሀሳብ ሲቱዌሽን ሺፕ የሚል ነው። ስለዚህ ሲቱዌሽን ሺፕ ምንድን ነው የሚለውን ከዲፊኒሽኑ ወይም ከትርጉሙ ጀምረን፣ እንዴት ነው ሲቱዌሽን ሺፕ ውስጥ ልንገባ የምንችለው ያ ግንኙነት ውስጥ መቆየት አለብን ወይስ የለብንም፣ እንዴት ስንወጣ የሚለውን ነው የምናወራው። በጣም አሪፍ ቆይታ እንደምናደርግ እንደምትማሩበት አልጠራጠርም። እንግዶቼን እዚህ ይገኛሉ፣ ቲጂ እና ሳምሪ፣ እንኳን ደህና መጣችሁ። እንግዶች ስለሆናችሁ በጣም ደስተኛ ነኝ። ያው በደንብ ፍሬ ያለው ነገር እናወራለን ብዬ ነው እናንተን የጋበዝኩት። ምናልባት ለተመልካቾች ደግሞ እናንተን የማያውቁ ካሉ ራሳችሁን በደንብ አስተዋውቁልኝና ወደ ሀሳባችን እንገባለን። እሺ፣ እኔ ትዕግስት እባላለሁ። ሶሻል ሚዲያ ላይ በይበልጥም ዩቲውብ ላይ የትዕግስት እይታ ወይ የቲጂ እይታ የሚል ሀሳብ ይዤ ይሄ የተፈጥሮን ነገራችንን የሴትነትን ነገር ወይም ይሄ ትራዲሽን የምንለውን ሀሳብ የሚያነሱ ብዙ ይዘቶችን ሰራለው። ከዛ በተጨማሪ ደግሞ ቴሌግራም ላይ አዲስ የሴቶች ህብረት አለን። ሚና ላይ ያተኮረ ሴትነት ላይ ያተኮረ እና ባህል፣ እሴት ላይ ያተኮረ የሴቶች ህብረት አለን። እዛ ላይም ሴትነትን እየተለማመድን ሴት እየሆንን ብዙ ነገሮችን እየሰራን ያለ ነው። ይሄን ይመስላል። እሺ ሳምራይ ትባላለው። ቲጂ አሁን እንደጠቀሰችው የቲጂ ፐርስፔክቲቭ ኮንቴንቶችን የሚያይ ሰው ሀሳቡ ምን ላይ እንደሚያተኩር ወይም ሴንተሩ ምን ላይ እንደሆነ ያውቃል ማለት ነው። ሰው ይህንን ሀሳብ የምንገዛ የምንስማማ ሰዎች በቲጂ አማካኝነት ወይም በቲጂ ፊት አውራሪ በመሆን ኮሚኒቲ ወይም እንደ ግሩፕ አይነት ነገር መስርተናል ማለት ነው። ሶ ይሄ አሁን ቲጂ እንዳለችው ተፈጥሮ ላይ ያተኮረ ሴትነት ላይ፣ ብልሃተኝነት ላይ ያተኮረ ሴት ልጅ እንዴት በጥበብ መኖር ትችላለች ከዘመናችን ከዘመናችን ጋር ተዋህዶ እንዴት ነው ተፈጥሯችንንም መኖር የምንችለው የሚሉት ሀሳቦችና እዚህ ላይ ያጠነጠነ ሀሳብን የሚያራምድ ኮሚኒቲ ነው። እኔ እዛ አባለኝና እነሱ ነው ክየን የመጣሁት። በጣም ደስ ይላል። በጣም ጥሩ ቆይታ እንደምናደርግ አልጠራጠርም። ዛሬ ያው በቀጥታም ባይሆን በተዘዋዋሪ ያው ተፈጥሮ ውስጥ ያለ ስለሆነ ሀሳቡ ይገናኛል ብዬ አስባለሁኝ። ስለ ሲቹዌሽንሺፕ ነው ልናወራ ወይም ልንነጋገር ያሰብ ነው። ስለዚህ መጀመሪያ ሲቹዌሽን ሺፕን የማያውቅ ሰው ሊኖር ስለሚችል በራሱ እራሱ ሲቹዌሽን ሺፕ ምንድን ነው የሚለውን እናንሳ። ሲቹዌሽን ሺፕ ማለት በጣም ልክ ነሽ። እኔ ራሱ ለመጀመሪያ ጊዜ ስሰማው ምንድን ነው ነበር ያልኩት በቅርቡ ማለት ነው። እና ብዙ ሰው የሚያውቀው አይመስለኝም ስገምት ግን ቃሉን አንወቀው እንጂ ድርጊቱን ግን እናደርጓለን። በጣም እየተተገበረ ያለ ነገር ነው እና ሲቹዌሽንሺፕ ማለት በተቃራኒ በተቃራኒ ፆታዎች መካከል የሚደረግ ግንኙነት ነው። ያ ግንኙነት ግን የወዳጅነት ፍሬንድሺፕ የምንለው ወይም የእህትና የወንድም ግንኙነት ያልሆነ ከዛ ያለፈ ይሄ ኢሞሽናል ይሄ ሮማንስ የሚመስል ኢሞሽን ያለው አካላዊ ንክኪን ጨምሮ ያለው ግን ሪሌሽንሽፕም ያልሆነ ማለት ነው። በመሀል እየዋሸቀ እየዋለለ ያለ ደበዝበዝ ያለ ግልጽ ያልሆነ ግንኙነት ማለት ነው። ሪሌሽንሽፕ ላይክ ሲትዌሽን ማለትም ይቻላል። ሪሌሽንሽፕ የሚመስል ሁኔታ ግን ያልሆነ፣ የፍቅር ግንኙነት የሚመስል ግን ያልሆነ ፌክ የሆነ ማለት ነው። እንደዛ ማለት እንችላለን። በጣም አሪፍ ሀሳብ ነው ያነሳሽው ሳምሪዬ ግን ደግሞ አንድ ነገር እዚህ ጋር እንድንጨምር የምፈልገው ሲቹኤሽንሽፕን አሁን ስታነሺ ኢቨን ፊዚካል አታችመንት ራሱ አለው እያልሽን ነበር። እና ስለዚህ ሪሌሽንሽፕ ታዲያ ምንድን ነው ማለት አንዳንድ ጊዜ እንግዲህ ኮንፊውዝ እንሆናለን። በተለይ በጣም ጊዜ የሚሰጣጡ ከሆኑ ሰዎች በጣም በተለይ ኢሞሽናሊ አታች ሲሆኑ ከመሰላቸውና ደግሞ እንደገና ይሄ ሴክሹዋል ኢንቲመሲ ምናምን ደግሞ ሲጨመርበት በቃ ሪሌሽንሽፕ ነው ብለው የሚወስኑ ወይም ደግሞ ሪሌሽንሽፕ ውስጥ እንዳሉ የሚያስቡ ግን ያልሆኑ ሰዎች ሊኖሩ ስለሚችሉ ለእነሱ በደምብ ክሊር ለማድረግ ሪሌሽንሽፕ ምንድን ነው የሚለውን ደግሞ ብናይ፣ ሪሌሽንሽፕ ወይም የፍቅር ግንኙነት ብዙ ነገሮች አሉት። መጀመሪያው ነገር ኮሚትመንት አለው ወይም ደግሞ የሆነ ውሳኔ፣ ጥሩ አማርኛ። ሁለተኛው ነገር ደግሞ ግብ አለው። ሪሌሽንሽፕ ላይ ሆነች ወይም የፍቅር ግንኙነት ላይ ሆነች መድረሻው ምንድን ነው ሲባል ትዳር ነው። ሶስተኛ፣ ደግሞ ፍቃደኝነት መኖር አለበት ከሁለቱም በኩል፣ ማለት ሴቷም ወንዱም ፍቃደኛ መሆን አለባቸው። እና ሌላ ሪሌሽንሽፕን ሪሌሽንሽፕ የሚያደርገው ብዙ ነገር አለ። ሲቹዌሽንሽፕ ደግሞ ምን ላይ የተመሰረተ ነው? ቫይብን ብቻ ፎከስ ያደረገ ወይም ደግሞ ይሄ ጊዜያዊ መፈላለግን ብቻ ፎከስ ያደረገ ነው ሲቹዌሽንሺፕ። ድሮ ድሮ ሲቹዌሽንሺፕ ከሚለው ስም በፊት ፍሊንግ የምትለው ቃል አለች። ብዙ ጊዜ ነው የጠቀምባት ነበር። እና ፍሊንግ ማለት ወቅታዊ ስሜት ማለት ነው። ፍቅር አይደለም፣ ስሜት ነው ስሜትን ብቻ ሳይሆን ወቅታዊ ናት። የሆነ ሰውን ስታየው ድንግጥ ብለሽ ፈልገሽው ወዲያውኑ አብረሽ የሆነ የሆነ ነገር ማድረግ የምትፈልጊበት ነገር ሲቹኤሽንሺፕ ይባላል። በፊት ላይ ከኛ ዘመን በፊት ሰዎች ሲፈላለጉ ኮርትሺፕ ይባል ነበር፣ ወይም ደግሞ መፈላለግ፣ ስርዓት ያለው መፈላለግ። ኮርት ሺፕ የሚለውን ቃል በእንግሊዝኛው በደንብ ይገልጠዋል። እና ኮርት ሺፕ ላይ ምን አለ ስቲ አንድ ወንድ አንድን ሴትን ይፈልጋታል አንድ ወንድ አንድን ሴት ሲፈልጋት ሻይ ቡና ነበር ይላታል። እሷን ብቻ ሻይ ቡና ማለት ብቻ ሳይሆን ፍላጎቱን ፍለጋውን ያሳያታል፣ ኮሚትመንቱን ያሳያታል። ልጆች እያለን ደብዳቤ ይጻፍልናል፣ እኛን ኢምፕሬስ ለማድረግ የሆነ ነገር ይገዙልናል፣ መፈለጋቸውን ለማሳየት ኮርትሺፕ ነበር ድሮ ድሮ ልበለው። ከኮርትሺፕ ተዘለለ እና ኮርትሺፕ አይመችም ለምን ሁኔታውን አይጠቀምም፣ ኦፖርቹኒቲን አይጠቀምም። ስለዚህ ዘመኑ ለወጥ ሲል ደግሞ የት ላይ ደረስን? ዴቲንግ ላይ ደረስን። ከሆነ ጊዜ በፊት ዴቲንግ የሚለውን ቃል እኔም አላቀውም። ቃሉን ባቀውም ዴት እያረኩ ነው ዴት እያረኩ ነው አንልም። አሁን ግን ከትንሽ አመታት በኋላ ዴት እያረኩ ነው። ያ ማለት ኦፖርቹኒቲ እያየው ነው ማለት ነው። አንድ ወንድ አንድን ሴትን አይደለም እየፈለገ ያለው። አንድ ወንድ ሁለት ሶስት ሴቶችን በአንዴ ማየት ይችላል። ይሄ ከኮርትሽፕ ጋር በጣም የተለያየ ነው። እያንዳንዷ ሴት ላይ የሚያየውን ነገር ይፈልጋል። እንትን አላት እንትን ግን የላትም ከዛኔያች ጋር ሄዳል። እንትን አላት ግን እንትን የላትም። እንደዚህ አይነት ፕሮሰሱ ሲመጣ ግብ የለውም። ከዚችም ጋር ፕላን ማድረግ አይችልም ከዛችም ጋር ፕላን ማድረግ አይችልም። ግን የሆነ ስሜት ሲጋሩ አብረው ብዙ ነገር ማድረግ ይችላሉ። ከዚህም ታለፈና ሁሌ ማዘመን አይደለም የምንፈልገው። ከዚህም ታለፈና ለምን ሲቹዌሽንሺፕ አናደርገውም? ለምን በሁኔታ ላይ የተመሰረተ ነገር አይሆንም? ዊችዝ ስሜታችን ከተፈቃቀደ ስም አንስጠው። ስመሰጠቱ ቦንድ ያደርጋል፣ እንደ ቼን ውስጥ ይከተናል። እኔ ደግሞ ነፃነቴን እፈልጋለሁ። ስለዚህ ስም ሳንሰጠው የሆነ ግንኙነት እንጀምር። ግብ የሌለው ኮሚትመንት የሌለው መዳረሻሽን የማታቂበት ምንድን ነን ብለው ብዙ ጊዜ ግራ የሚጋቡበት ሁኔታ የሆነ ነገር ብቻ ነው ያገናኛቸው። ያ ነገር ሞስትሊ የስሜት የስሜት ቁርኝት ነው የስሜቱም ጤናማ ያልሆነ ወይም ደግሞ ሴክሹአል ነገር ላይ ብቻ ፎከስ ያደረገን እኔ ደግሞ ምን አሰብኩኝ አሁን እንደውም የኮርትሽፕ ከዛ ደግሞ ብለሽ በደንብ ክሊር አደረግሽው ዴቲንግ ከዛ ሲቹዌሽን ሺፕ እና አሁን ዴቲንግን እንግዲህ ብዙዎቻችን ጀስት ለመተያያ ወይም ደግሞ ማለት ከአንድ ቀን ወይ ደግሞ ከሁለት ቀን ከሶስት ቀን የዘለለ አይሆንም። ከዘለለ ደግሞ ኮሚትመንት አለው ማለት ነው፣ ወይም ወደ ሪሌሽንሽፕ እየሄደ ነው ማለት ነው። ነገር ግን ይሄ በጣም የሲቹዌሽንሽፕ ማለት ልክ እንደ ዴቲንግ ሆኖ ግን እየተደጋገመ ያለ ምንም ውል የሌለው ወይም ቅድም እንዳልሹ ስም የሌለው ቦይፍሬንድ ገርልፍሬንድ ተብሎ ያልተሰየመ ኮሚትመንት የሌለው ኮንሲስተንስ የሌለው ነው ግን ብለርድ የሆነ ነገር ነው ብዬ ነው ማስቡ አይደለ። ኢቨን እንደውም ቅድም ሳምሪ ምን ብዬ ዲፋይል አድርገው ብዬ እያሰብኩ ነበር። ስቲ እኔም እንደዛ እያሰብኩ ነበር፣ እና ፍሬንድ ዊዝ ቤኔፊት ከሲቱዌሽንሺፕ ጋር ይመሳሰል ይሆን ብዬ እያሰብኩ ነበር። ግን አይመሳሰልም ምክንያቱም ፍሬንድ ዊዝ ቤኔፊትም ያው ለጥቅም የሆነ ነው፣ ግን ደግሞ ይሆናል በቃ ኦንሊ እና ደግሞ ያውቁታል፣ ሁለቱም ፐርሰን አውቁት ተስማምቶ የገባበት ነገር ነው። በቃ የተወሰነ ነገር ነው፣ ፐርፐዝሊ የሚደረግ ነገር ነው። ሲቹኤሽን ሺፕ ግን ብለርድ ነገር ነው እና ምናልባት ሰዎች ፈልገውም ላይሆን ይችላል፣ ፈልገውት አይደለም እዛም ሁኔታ ውስጥ እንዳሉም አያውቁ ስለዚህ እሱን አሁን በደንብ ክሊር ለማድረግ ለነሱ እዛ ሁኔታ ውስጥ መሆናቸውን ለማያውቁ ፈልገው ላልገቡበት ወይ ደግሞ የሆነ ውሳኔ ያለባቸው ውሳኔ አለ አክሰብት ያላረጉት ከዛ ሰው ግን በቃ ኮንፈርታቸውን ወይም ደግሞ ይሄ ኮንፈርት ዞናቸው ስለሆነና ሰውዬውን ስለወደዱት ወይም እሷን ስለወደዳት ብቻ ያንን ኢግኖር ያረጉታል። ያንን ሀሳባቸውን ወይ ሊያለያያቸው ወይ ሊያስቀጥላቸው የሚችለውን ያንን ጥያቄ ማለት ነው እና ያ ደግሞ ሲትዌሽንሽፕ ሆኖ እንዲቆይ ያደርገዋል። አይ ቲንክ ብለር እንዲሆንባቸው ያደርጋል። እና እስኪ ሜቢ የማያውቁት ሰዎች ካሉ ሳይኑን የተወሰነ ሳይኑ እንዲያውቁት እና ከዛ ደግሞ ለምን ይመስላችኋል እስኪ ሲትዌሽንሽፕ ውስጥ ለመግባት የምንገደደው ወይም እዛ ሁኔታ ውስጥ ለመቆየት የምንገደደው ሚለውን እናንሳ። አይ ቲንክ እንዳልሾው ነው። በጣም ነገሩን አሳሳቢ የሚያደርገው ሰው ሪሌሽንሺፕ ውስጥ እንዳለ ነው የሚሰማው ኮሚትመንት ውስጥ እንዳለ ነው የሚሰማው። ነገሮችን እንዲ አዌር ሆኖ ሲያያቸው ነው ምን ውስጥ ነው ያለሁት ሁላ የምንለው ማለት ነው። በምንድን ነው የሚለየው? ያልሹ አሁን ስሜትን ብቻ ፓምፕ እየተደራረጉ ቅድም እንዳልሹ ከፍሬንድስ ዊዝ ቤኔፊት ትንሽ አደግ የሚለው የምታረጋቸው የተለያዩ ነገሮች አሉ። ሙቪ ልትገቢ ይቻለሽ፣ የተለያየ ቦታ ብረሽ ሼር ልታረግ ትቻለሽ ምናምን፣ ግን ኮሚትመንት የሌለው ነው ከስሜት ጋር የሚገናኝ ነው። ስለዚህ ኮዙ ምንድን ነው ነው ሰዎች ለምንድን ነው እዚህ ቦታ ውስጥ የሚቆዩት፣ እዚህ ሲቹዌሽን ላይ የሚቆዩት ስንል፣ በተለያየ ምክንያት ሊሆን ይችላል የሚመስለኝ። መጀመሪያ ለፍቅር ግንኙነት ያለን ራሱ ግንዛቤ፣ ፍቅር ግንኙነት ምን ማለት ነው? ፍቅር ስንል በስሜት በቃላት መለዋወጥ ነው? አንዳንድ ስሜታችንን ፉልፊል ስላደረግን ነው ያ ፍቅር ግንኙነት የሚባለው? ሀላፊነት የለውም፣ ኮሚትመንት የለውም። እንዲህ እንዲህ አይነት ነገሮች ሌላው እንዲሁ ከተለያዩ የትሮማ ቻይልድሁድ ትሮማ ሊሆን ይችላል፣ አደልትሁድ ትሮማ ሊሆን ይችላል። አንዳንድ ሰው በልጅነቱ ፍቅር ያላገኘ ሰው ቢሆን እና በጣም ፍቅር የሚመስል ግን ያልሆነ አይነት ሲዌሽን ውስጥ ቢገባ ሪሌሽንሽፕ፣ በቃ ይሄ የፍቅር ግንኙነት ነው ብሎ ሊያስብ ይችላል ማለት ነው። ያ ኮንፈርት ዞኑ ሆኖ በቃ ኬር ይደረግልኛል፣ ኮንፈርት ዞኑ ሆኖ ሊቀር ይችላል ማለት ነውና እሱ ሪሌሽንሽፕ ብሎ ነው የያዘው ግን አይደለም። ነገር እየው ማለት ነው። ከዛ እዛው ስታክ የማድረግ ዲፕ ዳውን አይራመድም፣ ከፍ አይልም። ነገር እየው ስታክ ነው የምትኙ። ለምን ኢንቲሜሲ አለ፣ ኢሞሽናል ግንኙነት አለ፣ ፊዚካል ግንኙነት አለ፣ ኮኔክት ታደርጊያለሽ። ጊዜው እየሄደ ሲመጣ በቀላሉ መለየት ራሱ አስችም፣ ኢቨን እያወቅሹ ልክ ያለው ነገር ሁልጊዜም እኮ ውስጣችን ያውቋል አይደለ? የሆነ ነገር ይሰማናል፣ ግን ደግሞ ኮኔክት አድርገናል። ስታክ የመሆን እዛው የመታሰር አይነት ስሜት አለው ማለት ነው። ቲጂ አንቺ ደግሞ እዚህ ጋር በደንብ እንድታነሺልኝ ወይም እንድጨምሪልኝ የምፈልገው ምልክቶቹ ላይ በደንብ በቃ ክሊር እንዲሆንልን ማለት፣ አሁን ቁርጠኝነት የሌለው ውሳኔ የሌለው ምናምን ስንል ምን ማለታችን ነው? ለምሳሌ እያነሳሹ ነበር ቅድም ግብ የሌለው ያልሹ ከምን አንጻር እንደሆነ ግባችን ትዳር ከሆነ እዚህ ጋር የምንወስዳቸው ኃላፊነቶች ይታወቃሉ። እሱም ከሚያደርገው ነገር እሷም ከምታደርገው ነገር ለሁለቱም ስለሆነ እሱም ምናልባት ሳያውቀው ሲቹዌሽንሽፕ ውስጥ ሆኖ ሊሆን ስለሚችል ማለት ነው። ስለዚህ በደንብ ክሊር እንዲሆንልን የምናወራባቸው ወይም ኢቭን ኮሚኒኬት የምናደርግባቸው ነገሮች ምን ምን መሆን አለባቸው? ስለ ፊውቸር ማውራት አለብን ሪሌሽንሽፕ ላይ ሆነን ምናምን የሚባሉ የሆኑ የሆኑ ቲፖች ይሰጣሉ። ያ ማለት እንግዲህ ኮሚትድ እንድንሆንበት ነው። ስለዚህ እነሱን ሳይኖች በደንብ ሲቹዌሽን ሺፕ ከሆነ እንዲ ነው ሪሌሽንሽፕ ከሆነ እንዲ ነው የሚለውን ምን አይነት ነገር ማየት ትችያለሽ። መሰለሽ አንድ ነገር በጣም ሲቹዌሽን ሺፕ እንደሆነ ማረጋገጫ ሃርድ ቶክ የሚባል ነገር የለም። ኮንቨርሴሽናችሁ መካከል ምንም አይነት ኮንቨርሴሽን የለም። ይሄ ሲሪየስ ነገር አታወሩ፣ ትፈራራላችሁ። በቃ የተከደነ ነው። ጀስታፕሽት መደራረግ ነው። አዎ አምሮብሃል አምሮብሻል ዛሬ እንትን እንብላ እንትን እንሂድ በቃ ከዚህ አያልፍምና ሃርድ ቶክ የለውም። ብዙ ሃርድ ቶክ ደግሞ ካለውም ኢኒሽት የተደረገው በሴቷ ነው የሚሆነው ብዙ ጊዜ ኢኒሽት የሚደረገው በሴቷ ነው። ሰውየው ምናልባት ሬዲ ላይሆን ይችላል ለኮሚትመንት። ኮሚትመንቱን የምትፈልገው እሷ ናት። እሱ ሲቹዌሽንሺፕ ውስጥ እንዳሉ ሊያውቅ ይችላል እሷ ላታቅ ትችላለች። ከለሷ እንዳላጣው ብላ የምታረጋቸው ነገሮች ሊኖሩ ይችላሉ። ስለዚህ አንድ ሴት ሲቹዌሽንሺፕ ላይ መሆኗን የምታውቀው አንደኛ እሷ በጣም ኢኒሽት ስታደርግና እሷ የፈለገችው ነገር ሲሆን ምንም አይነት ሙቭ አታይበትም፣ ከሱ እንብላ፣ እንጠጣ፣ እንተኛ ከሚለው ነገር ውጭ ምንም አይነት ሙቭ አታይበትም። እና አንዳንዶቻችሁ ብዙ ሴቶች ደግሞ ይጠይቃሉ ምንም በቃ ላይበትም ኢነርጂ ምንም ፕላን የለውም ለነገ ይሄው ሶስት ዓመታችን ሜይ ቢ ዩ አር ኢን ሲቹዌሽን ሜይ ቢ እሱም ተመችቶታል ለብዙ ወንዶች ጾታዊ ነገራቸውን ስለሚያረካላቸው መቀመጥ ይፈልጋሉ ለዛ ለኮሚትመንት ላያስቡት ይችላሉ እና ይሄ ነገር አንዱ ማሳያ ሊሆን ይችላል እንዳልኩሽ ሃርድ ቶክ የሌለበት ሃርድ ቶኩም እንዳልኩሽ ከሴቷ የመጣ ሳይሆን ከሱ በሚቀጥለው ዓመት መጋባት አለብን እቃ መግዛት አለብን እንዲህ ስራ ልሰራ ነው፣ እንዲህ ማድረግ አለብን፣ ምን ታስቢያለሽ አንቺ፣ ስለ ልጆች አስተዳደግ፣ ስለ ሚስትነት ምን ታስቢያለሽ የሚለው ስርዓት ያለው ኮንቨርሴሽን ከሌለበት ከሌለበት እኔ ለእኔ ሲትዋሽንሽፕ ነው ብዬ አስባለሁ። ምክንያቱም ሃርድ ቶክ መለያየትን ወይም አብሮ መቀጠልን ያመጣል። ለትዳር የሚፈልግ ወንድ ክሊያሪቲ ይሰጣል። ማግባት እፈልጋለሁ አንቺ ምናልባት ለሚስትነት ያልበቃሽ ሊሆን ይችላል። ግን ይሄን ይሄ ነገር መስተካከል አለበት፣ እዚህ ጋር መስራት አለብን፣ እንዲህ ማድረግ አለብን ብሎ ይነግርሻል። ክሊያሪቲ ያለው ወይም ግልጽ የሆነ የትዳር አላማ አለ። ሲቹዋሽንሺፕ ጋር ግን ሙቀት ብቻ ነው ያለው። ሙቀት ሴክሹዋል ዲዛይር ብቻ ነው ያለው። በወንዶቹ ላይ ልጨምር የሴቶቹን ብቻ አወራሁ። ያው ብዙ ጊዜ ከጾታ አንጻር ከተፈጥሯችን አንጻር ሴቶች ብለየ አንዳንዱ ነገር እንደ ኤክስፖጀራችን የምንጎዳባቸው ነገሮች ቢበዙ፣ በዚህ ጉዳይ ላይ ወንዶች ደግሞ ያላቸውን ትልቁን ሚና እንዲያጡበት የሚሆኑ ናቸው። ምን ለማለት ፈልጌ ነው? ወንድ ልጅ ቅራቢ ነው፣ መሪ ነው። ወንድ ልጅ እንግዲህ ሴትን የሚጠብቅ ፕሮቴክት የሚያደርግ ነው ያልነው። ወንድ ልጅ ቀደም ብሎ በብዙ ሲትዌሽን ሽፕ ውስጥ ካለፈ ድሬን ሆኗል አቅሙን ጨርሷል ጉልበቱን ጨርሷል እና የአንዳንድ ሰዎች ትዳር እንደው ችግር ውስጥ የሚገባበት እንደው እንደ ልብ የሚፈለጉትን ነገር የማይሆኑበት ምክንያት እዛ ጋር የሚፈልገውን ነገር ፈለገውም አልፈለገውም ሁኔታው ስለሚያስገድደው የሚያደረግበት ሁኔታ አለ ለምሳሌ እኛ እንደ ብላተኛ ሴት ግሩፕ እንትን ብዙ ጊዜ ከጋብቻ በፊት ወሲባዊ ግንኙነትን ወይም ደግሞ ፆታዊ ግንኙነትን አናበረታታው ወንዶች ከመጀመሪያ ጀምሮ በወሲባዊ ግንኙነት በጣም የሚጠመዱ ከሆነ ትዳር ውስጥ ሲገቡ በጣም አቅማቸውን ጨርሰው ነው የሚሄዱት። ለምን? የስራ ኃላፊነት አለ፣ ለቤት ማድረግ የሚገባው ነገር አለ፣ አደሴም ታይም ልጆች ይመጣሉ። በእነዚህ ሁሉ ተጽዕኖ ውስጥ አንድ ወንድ ልጅ የሚገባውን የተፈጥሮ ግዴታ ማከናወን ላይችል ይችላል። ለምን ካልሽ ቀድሞ ብዙ ዘመኑን በማይገባ ጊዜ እና በማይገቡ ሰዎች ስላባከነ ወንዶችን በጣም አቅማቸውን ይጨርሳል። ይህንን ነገር እያነሳን ያለ ነው። በዚህ አጋጣሚ ተመልካቾቻችን ይሄ ፕሮግራም ያው ሀያ ሰላሳ የወጣቶች ፕሮግራም ነው አይደለ እና ወጣቶች ስለሆንንና ብዙ ጊዜ በእንደዚህ አይነት ነገሮች ውስጥ ልንጠቀም ወይም በነዛ ውስጥ ልንገባ ስለምንችል ቀድመን እኛው ራሳችን እኛን ራሳችንን መክረን በዚህ ጊዜ በደንብ ማወቅ ያለብንን ነገር ብሪፍሊ ማውራት ስላለብን ነው እያወራን ያለ ነው እና በደንብ ከአንቺ ሀሳብ ጋርም ከሁለታችሁም ጋር በደንብ የምስማማበት ነገር ወደ ተፈጥሮ እንመለስ ያላችሁት ወይም ደግሞ በደንብ ፒስፉል ወደ ሆነው መስመር እንምጣ ባላችሁት ላይ ሁለታችንም አንደኛ ኤነርጂያችን እንዳንጨርስ እንሆናለን። ሁለተኛ ነገር ደግሞ ራስን ፕሮቴክት ማድረግና በጣም አለመሰጠት ወይም ደግሞ በጣም እዛ ሪሌሽንሽፕ ላይ ኢንቨስት ስናደርግ በተለይ እኛን ክብራችንን ዝቅ የሚያደርግ ነገር ያንን አለማድረጋችን ፋይናል ይጠቅመናል እንጂ አይጎዳን፣ በቃ ማለት ጉዳት መሆን አይችልም። መልሱ የእናንተ ፐርስፔክቲቭ እንግዲህ ይታወቃል። ቅድም ብለሻል እኔን የሚያቀኝ ሰው ያቃል ያልች ነበርና አይ ቲንክ ቲጂ የምታቋት ሰዎች ሳምሪንም ፐርስፔክቲቫችን ይታወቃል ከመልካም ወይ ከበጎ እንደሆነ። ግን በአጠቃላይ ደግሞ ምናልባት ይሄንን መልእክት ባስተላልፍ እንደዚህ ባይሆን ብላችሁ ወይ እንደዚህ ቢሆን ብላችሁ የምትመክሩት ነገር ካለ ለሴቶችም፣ ለወንዶችም፣ ለወጣቶች ለሁላችን እኔ ያው ምክሮቼ ይታወቃሉ። ኦልሞስት ቪዲዮዎቼ ሁሉ ምክር ናቸው ና ለታናናሾቼ እያልኩ ነው ምክር የምሰራው ያ ማለት ፐርፌክት ሆኜ በትክክል መንገድ ሄጄ እዚህ ደረስኩ ልል ሳይሆን ከውድቀት የተማሩ ከስንፍና የተማሩ ከስህተት የተማሩ እያልኩኝ ነው። እና ሴቶች አንዳንድ ሴቶች የኔ ሀሳብ የማይገባቸው ሴቶች አሉ ወይም ደግሞ እንደው ለሴቶችም ጥሩ አመለካከት ያለኝ የማይመስላቸው ሰዎች አሉ። በዚህ ሰዓት ያው እንግዲህ ትልቅ የቴሌቪዥን ጣቢያ ስለሆነ ክሊር ላርገው፣ በጣም ታናናሽ እህቶቼን ስለምወድ የእኔ ቪዲዮዎች ከርህራሄ የመነጨ ነው። እኔ የዛሬ ሀያ ምናምን ዓመት ሀያዎቹ ላይ የነበረችዋን ራሴን የምመክረውን ምክር ነው ለታናናሾች የምመክረውና ወደ ተፈጥሮ መመለስ ያሳርፋል አሁን ብዙ ነገር ተምረናል። ትምህርት ቤት፣ ወላጆቻችን፣ አየሩ፣ ፖለቲካው፣ ሶሻል ሚዲያው ያስተማረ ብዙ ነገር አለ። ኮምፒቲሽን ምንም አይጠቅመንም፣ ውድድር ምንም አይጠቅመንም። ወደ ተፈጥሮ እንመለስ። አያቶቻችን አምሮባቸው እስካሁን መልካቸው ከኛ የበለጠ ቆንጆ ናቸው፣ ምክንያቱም ተፈጥሯቸውን ስለኖሩ ማለት ነው። ስለዚህ ወደ ተፈጥሮ መመለስ ያሳርፋል። ማነስ አይደለም፣ የበታችነት መሆን አይደለም መረገጥ አይደለም። ተፈጥሯችንን ክሌም እናድርግ እንመለስ። ኮምፒቲሽን አቁሙ። በይበልጥ ከሌላኛው ጾታ ጋር ደግሞ አርጊው ማድረግ ጭቅጭቅ፣ እኔ በልጥ እኔ በልጥ እሱ አይበልጥም እኔ እኩል ነኝ የሚለውን አርጊመንት በጣም ስለሚያደክማችሁ በጣም ጊዜያችሁን ጉልበታችሁን ስለሚበላባችሁ በጣም ዋጋ ስለሚያስከፍል ወደ ተፈጥሮ እንመለስ የሚለውን ሀሳብ ማስተላለፍ ፈልጋለሁ። ወደ ተፈጥሮ እንመለስ ስል ሴትነትን መቀበል ሴትነትን ከነ ድክመቱ ከነ ስህተቱ ከነ ስንፍናው ከነ አለመቻሉ ሴትነትን መቀበል፣ የቤት ስራ ላይ ጎበዙኑ ጎበዙኑ። ሴትነታችሁን ክሌም አድርጉ ባካችሁ አትከራከሩ። ከዛ ቢዩቲ ነው አደለ፣ ስንቀበለው በጣም የሚያምር ምናልባት ተቀራራቢ ሀሳብ ነው ያለኝ። ያው እኛ ይሄ ዋይዝ ጉመን ዋይዝ ውመን ወይም ደግሞ ይሄ ጥበበኛ ብልሃተኛ ሴት ብለን የመሰረት ነው በቲጂ መሪነት ማለት ነው። የመሰረት ነው ግሩፕ ብዙ ሰው እዛ ውስጥ ስብስብ ውስጥ ያለ ብዙ ሰው የቲጂ ኮንቴንት ትሪገር የሚያደርገው ሰው ነበር በመጀመሪያ ማለት ነው። ኋላ ላይ ግን የምታወራው ነገር ለካ ለእኛው ጥቅም ነው ለሴትነት ነው። ምክንያቱም ይሄ ከተጫነብን ነገር ነው ከሞደርኒዝም ጋር ተያይዞ የመጣው ነገር ይጋፋናል። አስተዳደጋችን እንደዛ ስለሆነ ማለት ነው። ግን ወደ ተፈጥሮ እንመለስ ማለት እራሳችንን እንሁን ነው ጥበበኛ ሴት መሆን ማለት ባለንበት ዘመን የሴትነትን ተፈጥሮ ኮምባይን አድርገን በብልሃት ለመኖር ከራሳችን ጋር ሰላም ለመሆን፣ ትዳሩ ሰላም እንዲሆን፣ ፋሚሊ ስትራክቸር ለሶሳይቲው ጥሩ የሆነ ሶሳይቲ ለመፍጠር ይሄንን እንትን ብንከተል መልካም ነው እንላለን፣ እኛ እንደ ብልሃተኛ ሴት ማለት ነው። በጣም አሪፍ ሀሳብን ያነሳ ነው። ስለ ሲቹዌሽን ሺፕ ነበር በደንብ ያወራ ነው። በደንብ ዲፋይን አድርገነዋል። ምክንያቶቹን ወይም ምልክቶችን አይተናል። ስለዚህ በዚህ አሁን ሲቹዌሽንሺፕ በተባለው ግንኙነት ውስጥ እንግዲህ የምትጠመዱ ወጣቶች ከዚህ በኋላ እንደማትኖሩ ተስፋ አደርጋለሁ። ወይም ደግሞ እዛ ውስጥ የነበራችሁም ከዚህ በኋላ ኮሚትድ ሆናችሁ ትክክለኛ ወደሆነ ሪሌሽንሽፕ እንደምትገቡ መውጣት ካለባችሁ ሞቮ እንደምታደረጉ አምናለሁ፣ እና በጣም አሪፍ ቆይታ ነበረን። በጣም ተመሬበታለሁ። በጣም አመሰግናለሁኝ። አመሰግናለሁ። ስትከታተሉ የቆያችሁት የእናንተ ወጣቶች የሆነውን ሀያ ሰላሳ ዝግጅታችንን ነበር። አዎ፣ አሁን ግን ልንለያየ ነው። ልንለያየ ነው። አዎ፣ ሳምንት ደግሞ እንገናኛለን። ያው እኔ ደስ የሚል ዜና አስመሰልኩት። ልንለያየ ነው አባባሉ ግን ደስ አይልም። ሳምንት ደግሞ መገናኘታችን በጣም አሪፍ ነው የሚሆነው። እንደዚሁ የምትወዳቸውን የምትዝናኑባቸውን አሪፍ አሪፍ ፕሮግራሞች ይዘን እንመጣለን። አዎ እንደተለመደው ቆንጆዎቹን ፕሮግራሞቻችንን ይበልጥ ቆንጆ ቆንጆ አድርገን ወደ እናንተ የምንደርስ ነው የሚሆነው። እናንተ ሳምንት በዚሁ ሰዓት እኛ መጠበቅ ብቻ ነው የሚጠበቅባቸው። አዎ እነማን ነበርን አብረን የነበርነው? ኤደን ጌታውን ላይ ጌታሁን አሰፋ ከመላው የ20 30 ፕሮግራም አዘጋጆች ጋር ከእናንተ ጋር ነበርን። ሳምንት እንገናኝ። ደህና ሁኑልን። ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።